አሁን ሙቢ እያወራኝ የነበረው እሷ ላለመጣት ሲል ነበር ብነግራት ከእኔ ትርቃለች ብዬ ስላሰብኩ ነው ያልለቀቅኳት እያለኝ ነበር። ቅርታ በቃ አሁን ማውራት አንችልም፣ አንችልም አሁን ማውራት። ምን ይፈልጋሉ? ሰማሁህ እኮ ባለፈው እኮ ሰምቼ ከአንድ ሁላ ነገር የተፈጠረው ሙባረግ ሲጀመር እኔ ላንተ የምገባ አይነት ሴት አይደለም። እኔ ላንተ የምመኝልክ ማለት ነው ሁሌም በቃ ጥሩ ነገር ነው የምመኝልክ፣ ደስተኛ ህይወት እንዲኖር ጥሩ ሚስት እንዲኖርክ፣ በቃ እኔ ደስተኛ ህይወት እንድትኖር ነው የምፈልገው። ስለዛ በቃ ከኔ መራቅ አለብክ። በቃ ከዚህ በኋላ እኔ እናንተ መገናኘት የለብንም በቃ ምንም ምልክ ነገር የለም። ከዚህ በላይ ዘለቀ ደግሞ በቃ አትያዘኝ ሂድ።

ሰላም ሰላም ሰላም፣ ወድን የተከበራችሁ የኛ ፋሚሊዎች፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን ከብ ወደ አለ፣ እናንተም በያላችሁበት ቸር ቆዩ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችኋለሁ። ከዘልዲዛ ሰላም በላቸው ዘንድ። ሰላም ቤተሰቦች እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን፣ ሁሉ ሰላም። ያው ኤፊ የመጣሽበት ይሆን ዓላማ ለመሰለኝ? የመጣሁበት ዓላማ ቤተሰቦች፣ ትንሽ በዚህ ሰሞን የተፈጠረ ችግር አለ። እንደ ጓደኛዬ ከሙቢ ጋር ብዙ ነገር አሳልፈናል። ችግሩ ነው እንደስተወሩ፣ ማዘኑ ሁሉም ነገር አሳልፈናል ጓደኛ ከሙቢ እንደዚህ አይነት ነገር ሲሆን ዝምብላ ተው እና ዛሬ ለዛ ነው የመጣሁት። እሱ ነገር ለማስተካከል ነው የወጣሁት። ጓደኛዬ ሲጎዳ ዝም ብዬ ማየት ማለት አልችልም። አዎ ከባድ ነው እኔም በቃለ ልክ እንዳየሁት በጣም ነበር የደነገጥኩት። እኛም አላሰብነውም ነበር በዚህ መንገድ ይሆናል ብለን እሷም ወደዚህ ነገር ወዲያው ሲቀየር በጣም እንደነገጥኩት አውቃለህ። እና ያው አንተም ደግሞ ለዚህ ነገር በመምጣት በጣም ደስ ብሎኛል። ምስለለ አግኝቼው ለማብራት ሞክሬ ነበር እሱ ትንሽ የሚያወራው ነገር ስሜት ይነካል ማለት። ከዚህ በፊት ያው እኔም እስከማቀር ድረስ እንደዚህ ፍቅረኛ ውጭ ወይም ደግሞ እንደዚህ ጥንዶች ናምን አይመስሉኝም ኖርማል ጀስት ጓደኛሞች ምናምን ነገር ነው በሚመስለኝ፣ ግን እሱ ጋር ያለው ስሜት ከጓደኛ አልፎ ወደ ፍቅረኛ የሚሆን ስሜት ወጣና ያ ማለት ነው። ትናንትና ሲነግረኝ በጣም ስሜታዊ ሆኖ ነበር እየነገረኝ የነበረው። እኔ ደግሞ ጓደኛ እንደዚህ እንዲሆን አልፈልግም። በአንድ ሴት ልጅ ምክንያት እንደዚህ ከሚሆን ሁለቱም እሷ መረዳት ያለባት ነገር ተረድታ ማታቆሙ እሱ እሷ ማግባት የለባትም። ማታፈቀ ማታቆ ማትወደውን ሰው ነገር ላይ ችግር ውስጥ ነው የምትወድቀው። ያ ከሚወደው ከሚያፈቅራት ልጅ ጋር አንድ ላይ ብትኖር ነው የምትሻላት። እንደ ተማረ አንዳንዴ ደግሞ ቤተሰብ እሷ ቤተሰብ ስላለ ሊቀብድ ይችላል ግን ቢሆንም ይህ ድሮ የቀረ ነገር ነው ገብቷል። ቤተሰብ አምጥቶ አግባ ማለት ድሮ የቀረ ነገር ነው። ድሮ አባቶቻችን እና እናቶቻችን እንደዛ ነበር የሚያደርጉት። አሁን ላይ ግን ያ ነገር ቀርቷል። ሰው ተዋዶ እና ተፋቅሮ ነው መጋባት ያለበት። ያው ይህም ደግሞ ሌቷም እስከማቆር ድረስ እኔ አይነት ስሜት አነበራት እንዲ የማውራት አልችልም፣ ታውቃለህ። ምክንያቱም የሆነ ነገር ሲሆን ምናምን በቃ እየተጨናነቀች ማዘር ጓም እየሄደች እሱ ወደ ቡታጀራ ሲሄድ፣ ወደ ቡታጀራ የተከተለችው እየሄደች እና በጣም የተከተለችው በጣም ብዙ ነገር ለማድረግ ና አንት ሞከር ነበር እና ይሄ ደግሞ አንዳንዴ ከጓደኝነትም በላይ አልፎ የሆነ ነገር ነው ይላለ እና ዛሬ የሆነ ታይም ላይ እህቴ፣ ወንድሜ ምናምን መባባል ጀመሩ ነው። እንደዚያ ነበር ማሰብ ይገብቷል። ጀስት ጓደኛሞች ነበር የመሰለኝ፣ ግን ትናንትና ሙቢ ሲያወራኝ ሌላ ነገር ነው። ዛሬ ትናንትና ሙቢ ጠርቶ እንዳልኳችሁ ብዙ ነገር አውርቶልኝ እና ያው ያወራኝ ደግሞ እኔ ስለምቀርበውና አዎ ጀስት የምትወዱትና የምታከብሩት ጓደኛ ሲኖራቸው ነው ለዛ ሲዳችሁ ችግራችሁና ይሁን ነገር ና ሙቪም ለዛ ነው እኔ ጋር የመጣውና እኔ ጋር ሲመጣ ደግሞ የሱ ነገር ዝም ብዬ ሰምቼ ወይም ደግሞ ለሰው ዝም ብዬ ሙቪ እንደዚህ ሆነ እኮ ከማወራ ወደ መፍትሄው መሄድ ነው ብዬ አሰብኩኝ። አንተንም ዛሬ ደውዬ የጠራሁት ለዛ ነው። አንተ አሁን ላይ አጠገቡ ላይ ስላለት ከኔ ይልቅ አሁን ላይ አጠገቡ አንተ ነህ ትንሽ እሷም ትመጣለች ያለው ነገር እናንተ እሷን ለማውራትና ለማስረዳት እንሞክራለን። ነገር ለማድረግ ነው እንሞክረው። እንግዲህ እሱም ሽማግሌ ሲባል ደግሞ ቀላል ነገር አይደለም። ማለት ማስረጃ ግን ዝም ነገር ከወንድ በማሰብም በማገናዘብም በሁሉም ደረጃ ማለት ነው አንደኛኛ ወንዶች ስንባል በጣም ችኩልን ነገሮችን በአንድ መንገድ ረቃ ቀጥታ ብቻ የምናስበው ሴት ልጅ ግን አንድ ነገር ሲመጣላት በብዙ አንግል ነው የምታስቡ እና ያ ነገር ለማስረዳት መዛን የመጠወት ምክንያቱም አሁን ሙቪ አፈቅርሻለሁ ወይም ደግሞ የሆነ ነገር ስላላት እሷ ግዴታ ታፍቅረው አይደለም ብለው ምክንያቱም የሰው ልጅ በግዴታ አያፈቅርም ወይም ደግሞ የሆነ ነገር አያፈቅርም አይደል የሰው ልጅ ፈልጎት ነው የሚያፈቅርም እንጂ አንድ ሰው አፍቅር ስላልከው ማፍቀር የለበት። እኔ አሁን ለምሳሌ የሆነ ሰንበዲን አፍቅር ስላልከው ያንተ ላፈቅረው አልችልም። ገብቶሀል አይደል? ከዛ ሰው ጋር ስግባባ ስላመድ ጸባዩን የሆነ ነገር ዩናይትድ ተፈቅሮ ትችላለህ። ያ ደግሞ አንተ ፈልገው አይደለም፣ የሆነ ስሜት ላይ ላይ የሆነ ነገር ይመጣብሀል ነው። እኔ አሁን እንደዛ አፍቅር ይሁ አይደለም የሚላት ግን፣ ነገሮችን አንዳንድ ነገሮችን ዩናይትድ መንገር ማየት እንዳለበት መከራከል ነው ሙቢንም ሳይጎዳ እሷም ስትጎዳ ስትጎዳ ያው እሱም ጓደኛዬ ነው እሱ ሲጎዳ ማየት አልችልም። እሷም ደግሞ ያው የሙቢ ጓደኛ ነች። እሷም ስትጎዳ ማየት አልፈልግም፣ ብዙም ባላቃትም ግን እሷም ስትጎዳ እንደዚህ ማየት አልፈልግም። ግን ያው ጀስት በቃ ለማውራት ብቻ ነው እሷን የፈለኩት እንደዛ ብሎ ሲያወራኝ፣ ያንሳ ግን ሚስጥር መሀላቸው ላይ ያለ ነው ሚስጥር መሀላቸው ላይ ያለነው የሆነ ሰው ትልቅ ነገር ነው። ምክንያቱም የሆነ ሰው ለሱ ሽማግሌ እላክ እስከሆነ ድረስ አንተ አጠገቧ ካለ አንተ መስማት አለብህ። ግን ያንን ነገር እራሷ አልነገረችውም፣ ደብቃ በራሷ መንገድ ነበረ እና ምንም እንደ ኖርማል ነገር ነበር አየችው። እና ደግሞ እሱ በዛ መሃል ቪዲዮን ካየው በዛ መሃል ያለው ስሜት ማምስ ነግራት ቀልል አድርጋ ነበር ያየችው። እና አላቅም እንደምን እያሰበችው እንደነበረ እርግጠኛ ባልሆነ ወይም ደግሞ የሆነ ነገር መሀል ላይ ያለ ብዬ ነው ምክንያቱም ሴት ልጅ በባህሯ ታጋሽ ነው ታውቃለህ። በጣም ብዙ ነገሮችን አይታ አስባ አገናዝባ ምናምን ነው ይህን ነጥብ ላይ የምትደርሰው። እና እሷ ምናልባት አስባ ጨርሳ ምናምን ይሆናል። ምናልባት እንዳንተ ሀሳብ ምናልባት እንደዛ እንዳይሆን ብዬ ተረፈ እኮ እሱንም እንጠይቀታል አሁን ያልከኝን ማሰብ ያው ያዝች መፍረድ አንችልም በማናውቀው ነገር ግን ዳርቻ ታለው ያለንበት ቦታ ነገራት እንዳለ ነገር አለው። እንዳ እሱ እሷን ከመጣች በኋላ ያወራነው ነገር አውርተን ሙቪንም ጠርተን አንድ ላይ እንዲያወሩና እናደርጋቸዋለን። ያለው ነገር ነገር ሳይሆን ነገሩን ግልጽ አድርገውት፣ እኔም እንደዚህ ሲሆን በጣም ታውቃለህ እጨናነቃለሁ፣ ብዙ ጊዜ የሆነ ምናምን ነው

በጣም ከመለሽ በጣም አዝመር በተፈጠረው ነገር በጣም ተጎድቶ እኔም እስከዛሬ ጀስት ጓደኛ ወጭ ብሎ ግን ያው እሱ ጋር ያለው ስሜት በውስጡ ይዞ ነበር። እስከዛሬ አንቺን ለምናገር ፈርቶሽ ነው፣ ያው አፈቅሻለሁ ማለት ፈርቶሽ ነው። እና አንዳንዴ ደግሞ ደሞ ያ እሱን ላለማጣት ስትይ ዝምታ ያለሽ ዝምታን ትመርጫለሽ። እኔ አሁን ሙቢ እያወራኝ ነበር፣ እሷ ላለማጣት ትስል ነበር ብነግራት ከኔ ትርቃለች ብዬ ስላሰብኩ ነው ያልነገርኳት፣ እያለኝ ነበር። አንዳንድ ጊዜ ወንዶች ነበር አንዳንዴ እንደዚህ እናደርጋለን። ሴት ልጅ ላለማጣት ስንል የምናፈጥረው ሰው ምን የምንለው ሰው በውስጣችን እንዲዛል እና ይህ ነገር ሲፈጠር አንቺ ጋር ሲፈጠር፣ ሙቢም እንደመናገር የፈለገው ለዛ ነው። እስከ ዛሬ ሳያፈቅርሽ ወይም አንቺን ሳይወድሽ ቀርቶ አለም፣ ግን እንዳልኩሽ አንቺን ላለማጣት ብሎ ነበር ግን ደግሞ አንቺ ነገር ስትነግሪ ሽማግሌ ምናምን ነገር ስትዩ የራሱን ስሜት ሊናገር የፈለገው ለዛ እና፣ እናም በግድ አፍቅር ነው እንደው ወደጁን አድርሽው፣ ምክንያቱም አንቺ ጋር ስሜት ማወቅ ስለፈለኩ ነው። ደስተ ያው እሱ ጓደኛ እንደሆነ ታውቂያለሽ ነው እና፣ እሱ ደግሞ ሲጎዳ ማየት አልፈለግም። እና አንቺ አሁን ላይ ምን አይነት ፍላጎት ነው ያለሽ ከምን እኔ ጋር እና አሁን እንደ እንደ ጓደኛ ሲመክርሽ ማታፈክሪ ምን ሰው ግብያ አይደለሽ። ቅድም ከዛዲ ጋር እያወራን ነበር። ዛዲ አንድ ነገር በላት። አዎ ያው እኔ አንቺን ካወቅኩሽ አጭር ጊዜ ነው፣ ግን በጣም ነው የምወድሽ፣ በጣም ነው የማከብርሽ። የምር ማለት እንደ እህቴ እያየሁሽ የነበረው። ያው እኔ እናንተ አብራችሁ ስትሆኑ በጣም ደስ የሚለኝ ጨዋታችሁ፣ ሁሉም ነገራችሁ በጣም ነው ደስ የሚለኝ እና ዛሬ ሙባረክ እንደዚህ አክል መንገድ ምንም ነገር ሳትነግሪው ዝም ብለሽ በቀጥታ መናገሩ ወይም ደግሞ ከሌላ ሰው መስማቱ ጥሩ ነው ብዬሽ አላስበውም። ገባሽ? ምክንያቱም ለአንቺ ያለውን አመለካከት ሰለማቅ በዚህ ልክ አንቺ ጋር እንደዚያ ይጠብቀው ነበርና ዛሬ ደግሞ በቃ የሆነ ሆኗል። ግን አንቺ እንደዚህ ልጁን እንዳይጎዳ ማድረግ የምትሽው ነገር ካለ ለማድረግ ምናምን ብትሞክረው፣ ምክንያቱም ሴት ልጅ ነች ሲጀመር አሁን እኮ አንተ ይሄን ማውራት አትችልም። ስለዚህ ከኔና ከሙቢ ጋር ብዙ ጊዜ አንድ ላይ ስለሆነ ሁሌም ማብረክ አለህና ያለንን ነገር ታውቀዋለህ። እሱ እህቴ ነው የሚለኝ፣ እኔም ወንድሜ ይለኝ ወንድሜ ይለዋለውና እኮ ይሄ የማውቀው በቅርብ እንደመጣ ነው እኮ አይደለም። ከዛ በፊትም እኮ ይሄ ነገር እህትና ወንድም አልተባባልም እንጂ እሱ ጋር ያለው ስሜት እኔ ጋር ያለው ስሜት ይሄ ነበር። አሁን የሙቢ ስሜት እኮ አሁን የተቀየረው ጓደኛነች ለሱ ሂዳ ወሪም ልታገባ ነው እንዲ እንዲ ብላስ ነግሮ ነው ይሄ ስሜት ተቀይሮ እዚህ ደረጃ ላይ ደረስ ነው። እኔ ታውቃለህ፣ ሁለታችሁም ነበራቸው የዛኔ ሚካ ሰርልኝ እንኳን ብዬ ፍራንክ ቢሆንም ያ ነገር እዛ ጋር እኮ በፕራንክ ውስጥ እኮ ቁም ነገር አለ። አሳይቶኛል፣ እንደማይፈልግ እንኳን ኒካ ማሰር እንደማይፈልግ፣ ከእኔ ጋር እንዴት ሆኖ ወጥሎኝ እንደሄደ አይታችኋል። ኒካ ማሰር ሳይሆን ጊዜው አንዳንድ ነገሮች ለማግባት ኒካ ደማሰር ያ ሰዓት ጊዜው አልነበረም እኮ ጊዜው ባይሆንም እኮ በሰዓቱ ፍላጎት እንዳለው ማሳየት ይችል ነበረ። በሰዓቱ ማለት ነው። በብዙ ነገሮች ፈትኜዋለሁ እኔ ቡታጅራ ድረስ እኮ ከአንድም ሁለቴ ጥሎኝ የሄደ ሁለቴ ነው የሄድኩት፣ እናቱ ጋር አልቅሼ ሂጂ እንኳን ብዙ ነገር ስለሆነ እንኳን ምንም ለእኔ ለኔ በዛ ሰዓት ምንም አይደለ፣ ለኔ ስሜት አልነበረውም። አሁን ላይ ነው ይሄ ስሜት የመጣው። ይሄ ስሜት እውነትም እኮ ሙቢ እኔን ወዶኝ እንደሆነ አፍቅሮኝ ቢሆን እኮ ብዙ እድሎችን ሰጥቼው ነበረ። ከዚህ በፊትም በቪዲዮም እኮ እንደምወደው ነግሬዋለሁ። ግን ለኔ ያለው ስሜት ከእህትነት ያለፈ እሱ ነው መጀመሪያ እህቴ ነሽ አለኝ። እህት እስከኛ ወንድምነቱን ስለምፈልገው ሙቢ ማጣት ስለማልፈልግ፣ በወንድምነት ተስማማው እንጂ እዚህ ድረስ እኮ የሚዳረስ ነገር አልነበረም። እስኮ ያው ቀልድ ነገር ያው ጨዋታ ምናምን ስለሚወድ ለዛ ብሎ ነው እንጂ እኔ ያስቡበት ያደረገው ነገር ነው ብዬ ስለማላስብ ነው። ቀልድ አይደለም፣ ይኸው ህይወት ነው። አሁን አንድ ሰው እኮ አንድ ሰው ሲያፈቅርኩ እስከ ወደፊት እስከ ትዳር ድረስ ነው ያ ከዛ ሰው ጋር አብሮ የሚኖረው እና ይሄ በቀልድ የሚያዝ ነገር አይደለም። ሙቪ ብዙ ነገሮችን ቢቀልድ እኮ ቁም ነገር ያውቃል፣ እንደማን ናቸው እኛውም ሰው ቁም ነገር አለው እና ይሄንን ነገር በቁም ነገር መውሰድ ይችል ነበር። ይሄ ነገር የመጣው አሁን እኔ በቤተሰብ የመጣልኝም ትዳር ሲሰማ ምናምን ነገር ነው። ይሄንን ነገር የሚፈልግልኝ መጣ። ያ ነገር ደግሞ አዎ ቅድም ነገርኩሽ በቤተሰብ ለአንቺን ቅድም እንደነገርኩሽ ነው። ከዚህ በፊት ይወድሻል፣ ያፈቅድሻል ግን ደግሞ አልነገረሽ። ያልነገረሽ ደግሞ ምክንያት አንቺን ማጠር ስለማይፈለ፣ ሌላው ደግሞ አሁን ደግሞ ሊነግርሽ የፈለገው ድንገት ያላሰበው ነገር በቤተሰቦች እንደዚህ ነገር ሲፈጠር የመጣ የምጣ ልንጋራት ብሎ ነው ይህ ነገር የተፈጠረው ማለት ነው። የእድሜ ልኩ ፀፀት ነበር የሆንበት አሁን ባይነግርሽ ኖሮ አንቺ አግብተሽ ልጅ ወልደሽ ሲያይሽ ነገ ላይ ፀፀት ነው የሚሆንበት። አሁን ላይ ግን መንገሩ ለሱ አንደኛ አሪፍ፣ ነገ ላይ አይቆጭ። መግለጥ ቢያንስ ይላል ቆጥሻለ፣ አይደል እንግዲህ። አሁን ምንድን ነገር ነገሮችን አንቺ ያስተሽበት እና የምታደርጊ ደስ ይለኛል። ሴት ልጅ ብዙ ነገር ታውቂያለሽ፣ እና ላንቺ ቢያል መቅረጽ አይኔ፣ አንቺ ላንቺ ምንም ስሜት እንዳሌለው ነው የምታስቢ ነው ከመጀመሪያም ጀምሮ አይደለም፣ ስሜት እኮ አለ። ምን መሰለክ፣ እኔ ሙቢ ከማንም በላይ ይወደኛል፣ ያከብረኛል። ግን ይሄ ስሜት የእህትነት ነው፣ የወንድምነት ነው እንጂ ነው የምለው። አሁን አሁን ይሄ ጊዜው አይደለም። አሁን ላይ ከቤተሰብ እንትን መውጣት አስችልም። አንዳንዴ ቤተሰብ የሚልህን ነገር መስማት አለበትና ይሄ ነገር በቤተሰብ እስከመጣ ድረስ ቤተሰብ ወይስ ሙቢን አቶ ጁማች ስሜት የለሽም። እኔ እንደነገርኳችሁ ነው ትልቅ ነገር እየጠበቀኝ ነው ከፊት እና እሱ ነገር እስከ ረስ በኋላ ተቀየረው እሱ ያለፈ ነገር እኮ ነው ነገር እሱ አሁን እኮ በቃ ምንም ቢኖረኝም ባይኖረኝም እኮ እዚህ ጋር የሚቀየር ነገር የለም። አሁን እዚህ ጋር ብዙ ነገር ከፊቴ እየጠበቀኝ ነው። ይሄንን ነገር እወድሻለሁ፣ አፈቅድሻለሁ የሚለውን ነገር እኮ እኔ እንዲጠይቀኝ በምፈልግበት ሰዓት ብዙ ሰዓት እድሉን ሰጥቻለሁ። ብዙ ጊዜ ጠይቀዋለሁ። እኔ ምን እንደሆነ እንደሆነ የምፈልገው ብዙ ጊዜ ብያለሁ። ይሄንን ነገር ብሎኝ ቢሆን ኖሮ እኮ ይሄ ሁላ ነገር አይፈጠርም፣ ለቤተሰብ ማሳውቂ ቤተሰብ ይሄን ያህል ድረስ ማይሄድም ነበር። ግን አንዳንዴ ማለት ነው ሁሉ ነገር በጊዜው ሲሆን ነው አሁን ጊዜው አልፏል ለሁሉም ነገር። ምንም ማድረግ አልችልም። እኔ ከዚህ በላይ ምንም ነገር አልችልም። ምክንያቱም አይ እኔ አሁን ሜዳ ላይ ልትጥለው ነው ማለት ነው ወይስ? እና አልገባኝ ማለት ነው። እኔ ቆርጠሻል እንደ በመጀመሪያ ግን አይ እንደ ቆራ አንቺ ምን ትጎጂ አልፈልግም። ከማተፈና ከምት ከማትወጁ ሰው ጋር ኑሪ አብረሽ አይደለሽም። ግን ደግሞ ነገሮችን በማሰብ በማሰብና በመረጋጋት ቢሆኑ አሪፍ አንደኛ ደግሞ እኔ ዛሬ የምትወጥ ከአንቺ ጋር በሰላም አወራለሁ። ነገሮችን ቢያንስ ለእኔ አክብረሽን ታስረጅኝ ያለች በማለት ነው የመጣሁት። እሱማ ያው ያለውን ነገር ታወጣለች። እኔ ሲጀመር አሁን ላይ እንኳን ሙባረክን አግብቼ ልኖር ቀርቶ ማለት ነው ቤተሰቦች ያመጡልኝንም ማለት ነው ገና አልተስማማሁም ማለት እዚህ ጋር እኔ ነኝ። ወደፊት ይሄ ላይፍ ነው እና እሱን እንኳን ገና አልተስማማውም እና እሺ አሁን ምናምን የበለው እና ሁሌ አልል ሁኔታ እኮ በቃ አንድ ነገር ስለነገርሽ፣ ትናንትና እንዳልኩሽ ሙቢውን አግኝቻለሁ። ዛሬ የመጣሁት ነገሮችን ለማስማማት ነበር የመጣሁት። አንቺ ግን እያወራሽ ያለሽው ነገር እንዳኔ እንደምትፈልገው ነገር አለ። እንትን ነው ማለት ማንም እየተረዳኝ አይደለም። እንጃ አላውቅም። ሁሉም ሰው አሁን እዚህ ጋር እያለ ያለው ነገር በቃ ሙቢ ነው ትክክል ነው። አይ ነው አንቺ ላይ እየፈረድኩ ይ አይደል። ማንም እንጃ አላውቅም። ማንም እየተረዳኝ አይደለም። ከብዙ ሰው ጋር ወርቻለሁም ግን ሁሉም የሚሉት ሙቢ ልክ ነው። ግን እኔ እንደዚህ ጋር ማንም እየተረዳኝ አይደለም። ቤተሰብ በተሳባ አለ እዚህ ጋር ከቤተሰብ ከምንም መውጣት አልችልም። እኔ ሁሉም የሚሉ ነገር ለሙቢ ጥሩ ነገር ነው የምመኝለት በቃ ጥሩ ሚስት ይገባዋል። በቃ ጥሩ የተባለው ነገር ሁሉ ይገባል እ አይደለም? ምን እንደዚህ አሁን እኔ በቤት እንትን ውስጥ ነኝ ለራሴ በጣም ብዙ ማለት ነው

አንቺንም ማውራት ናሽ እኔ እሱ እንደዚህ የሆነ ማየት አልፈልግም። ነገር እናንተ የምናውራበት ሰዓት አይደለም። ነገር ያለው የኔ እና ያንተን እህትና ወንድምነት ና ነገር የተፈጠረው

ሙባረግ ሲጀመር እኔ ላንተ የምገባ አይነት ሴት አይደለም። እኔ ላንተ የምመኝልክ ማለት ነው ሁሌም በቃ ጥሩ ነገር ነው የምመኝልክ፣ ደስተኛ ህይወት እንዲኖርክ፣ ጥሩ ሚስት እንዲኖርክ፣ በቃ እኔ ደስተኛ ህይወት እንልትኖር ነው የምፈልገው። ስለዛ በቃ ከኔ መራቅ አለብክ። በቃ ከዚህ በኋላ እኔ እናንተ መገናኘት የሚለብንም በቃ ምንም ምልክ ነገር የለም ከዚህ በላይ ዘለቅ ደግሞ በቃ አትያዘኝልህ ሂድ።